አምስተኛው ሀገር አቀፍ የሰላም ኮንፈረንስ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ እየተካሄደ ይገኛል። ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል እየተካሄደ ባለው ሀገር አቀፍ የሰላም ኮንፈረንስ ከሁሉም ክልሎች እና ከሁለቱ ከተማ አስተዳደሮች የተውጣጡ የሃይማኖት አባቶች ታድመዋል። በኢትዮጵያ የሃይማኖት ተቋማት ጉባኤና በደቡብ ክልል የሃይማኖት ተቋማት ጉባኤ በጋራ አዘጋጅነት እየተካሄደ ባለው መድረክ ንግግር ያደረጉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱም ሰላም ዋጋ የማይተመንለት የሁሉም የጋራ ሀብት ነው ብለዋል። ሰላምን አስጠብቆ መሄድ ከሁሉም እንደሚጠበቅም አመላክተዋል። ጉባኤው የሃይማኖት ተቋማት በሰላም ግንባታ ላይ ያላቸው ሚና ከማጠናከር፣ የሰላም ውይይቶችን ከማስፋት፣ ምርጥ ተሞክሮችን ከማጉላት ባሻገር የህብረተሰብ ዘላቂ የሆነ ማህበራዊ ትስስር ከማጠናከር አንጻር ጉሎ አስተዋጽኦ ያበረከታል። በአገረ መንግስት ግንባታም የሃይማኖት ተቋማት ያበረከቱት ሁለንተናዊ አገልግሎት እጅግ ታላቅ ነው። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የዕለቱ የክብር እንግዳ ዶክተር አበባየው ታደሰ በበኩላቸውም ሰላም የጦርነት አለመኖር አይደለም፣ ይልቁንም በእያንዳንዳችን ውስጥ የሚሰማን እረፍት ነው ሲሉ ተናግረዋል። የደቡብ ኢትዮጵያ ክልልም ብዝሃነት ጌጥ ሆኖ የሚንጸባረቅበት ክልል እንደሆነ አመላክተዋል። ሰላምን ለማጽናት ክልሉ የቅድሚያ ተግባር አድርጎ እየሰራ ስለመሆኑም ተናግረዋል። የደቡብ ኢትዮጵያ ክልል በብዝሃነቶች ቋንቋዎች እና ባህሎች የታደለ ነው። ብዝሃነታችን ልዩነታችን ለድክመታችን ሳይሆን ለጥንካሬያችን ምንጭ፣ ለሰላማችን ዕድልና መደላደል ክልሉን የሰላም የመቻቻልና የመዘግና ተምሳሌት ለማድረግ ከክልል ምስረታ ማግስት ጀምሮ ከፍተኛ ርብርብ እያደረግን እንገኛለን። ክልላችን ልዩነት የሚደመጥበት፣ የጋራ ስነልቦና የተገነባበት፣ መከባበርና መግባባት ተሰፈነበት። ዜጎች ለግልና ለጋራ እድገት በነፃነት የሚንቀሳቀሱበት ክልል ከመሆኑ ባሻገር መጻኢ ዕጣ ፈንታው የተጋመደ ማህበረሰብ ለመገንባት በትኩረት እየተሰራ ይገኛል ብዝሃነታችን የጥንካሬያችን ምንጭ ሆኗል ያሉት ዶክተር አበየሁ ክልሉ የሃይማኖት ትብብርን ለማጠናከር ቁርጠኛ ስለመሆኑ አመላክተዋል። በሀገሪቱ አስተማማኝ ሰላም እንዲሰፍን የሃይማኖት አባቶች ሚናቸውን እንዲወጡም ጠይቀዋል። የብሔራዊ የሰላም ኮንፈረንስ ከአስተማማኝ ሰላምና ሀገር ግንባታ መሻት የመነጨ በዚህ ሂደት ውስጥ የሃይማኖት ተቋማት የሚጫወቱት ሚና እጅጉን የላቀ ነው። ስለሆነም አሁን በሀገራችን በአንዳንድ አካባቢዎች የሚታዩ የሰላም መደፈረሶችና ግጭቶችን ለማክሰም አስተማማኝ ሰላም ለማስፈን ለማጽናት፣ የበኩላችሁን ድርሻ እንድትወጡ ትሬን አስተላልፋሉ። የሃይማኖት አባቶች የሰላም መልእክተኞች መሆናቸውን የእምነት አስተምሮ ያሳያል እና ይህን ማጽናት ይጠበቅብናል ያሉት ደግሞ የደቡብ ኢትዮጵያ ክልል የሃይማኖቶች ፎረም ቦርድ ሰብሳቢ መላከ ሰላም ቀሲስ ቦኬቻ ኤንጋ ናቸው። ሰላም እንግዲህ በብርና በወርቅ የማትለወጥ በአልማዝና በእንቁ የማትተመን ዋጋዋ የብዙ ብዙ የሆነ አምላካዊ ስጦታ መሰላል። እኛ የሃይማኖት አባቶች የሰላም መልእክተኞች ነው፣ የሰላም አምባሳደሮች ነው። እኛ ሁላችን የፈጠረ አምላክ የምን አምላክ ነው? የሰላም አምላክ። የምን አምላክ ነው? የሰላም አምላክ። እኛም ልጆቹ የሰላም መልእክተኞች ነን ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በዚህ ወቅት እንዳሉት ኢትዮጵያ የብዝሃነት ጌጥ የሆነች ሀገር ናት። አለመደማመጥና አለመከባበር ለሰላም መደፍረስ መንስኤዎች ስለሆኑ የጋሞ አባቶችን መርህ መከተል ያሻል ሲሉም ተናግረዋል። በሰላም እንዳንኖር ከሚያረጉን ጉዳዮች አለመከባበርና አለመደማመጥ ከመሆኑ አንጻር ይህንን ደግሞ በዚህ በታሪካዊ በጋሞ ህዝብ መዲና በሆነችው በአርባ ምንጭ ተገኝተን ይህንን መርሃ ግብር እንድናዘጋጅ ካስገደዱን አንደኛውና ዋነኛው ምክንያት የጋሞ አባቶች ያደረጉት የአስታራቂነትና የጥብ አብራጅነት አፍሪ ገድል ነው። ይህንን እውቅና መስጠት ትልቅ አርያነት፣ አባቶች አስታራቂዎች በጠፉበት በዚህ ዘመን አስታራቂና አባት መኖር ማሳየት ለኢትዮጵያውያን ትልቅ ተስፋ ብልሽታ እንደሆነ በዚህ መድረክ መናገር አስፈላጊ፣ አምስተኛው ሀገር አቀፍ ኮንፈረንስም ሶስት ዋና ዋና መርሆዎችን ይዞ ስለመዘጋጀቱ አውስተዋል። የዚህ ኮንፈረንስ ዋነኛ ዓላማም ተደርጎ የተያዙ ሶስት መሠረታዊ ጉዳዮች እንደሆኑ መግለጽ እንፈልጋለን። አንደኛው አሁን በሀገራችን አንዳንድ አካባቢዎች እየታየ ያለው አለመግባባት፣ ሁከትና ብጥብጥ ሙሉ በሙሉ እንዲቆምና በየአካባቢው ዘላቂ ሰላም ለማረጋገጥ የሚሰራውን ስራ ለማገዝ ታልሞ የተዘጋጀ ነው። ሁለተኛው አለመግባባት በሚፈጠርበት ወቅት ሕይወት እንዳይጠፋና ንብረት እንዳይወድም እንዲሁም በየደረጃ የሚታዩ ችግሮችን በሰላማዊ መንገድ የመፍታት ልምድ እንዲጎለብት ለማስቻል ታልሞ የተዘጋጀ ነው። ሶስተኛው የሀገር ሽማግሌዎችና የሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተሰጣቸውን ትልቅ ኃላፊነት በአግባቡ እንዲወጡ ለማነሳሳትና ለማበረታታት ታስበው የሚካሄድ አገር አቀፍ ኮንፈረንስ ነው። ፕሮግራሙ በነገ ዕለትም በአደባባይ ተከብሮ ይውላል ተብሎ ይጠበቃል።